አንድም ሰው እንዳይቀር ግብዣ አለ ከቤቴ ሌላ አዲስ ምዕራፍ ሊዝ ነው ህይወቴ በሚለው ሄዱ የዛሬ ተከስታለች ጀግንነቷን ጥንካሬዋን አቋሟን ለማሳየት በአዲስ መንፈስ ከአዳዲስ ሰዎች ጋር መታለች እውነት ለመናገር ሴት ልጅ እንደዚህ ጀግናና ጠንካራ ስትሆን ነው እኔ በጣም ደስ የሚለኝና እንግዲህ ሄሉ በጣም በዩቱብ ላይ አንድ ሳምንት ምናምን ሊሆና ነው ለቅ አታውቅም እሷም ደግሞ መጀመሪያ ላይ ሰምታችኋል ዩቱብ ሊሸጠው ነው ምናምን ስትል እኔ በጣም ነበር ያበሰጨች ለምን በህይወታችን ላይ የሆነ ነገር ሲፈጠር ከሆነ ሰው ጋር ስንል ላይ ለምንድን ነው ራሳችን ላይ የሆነ ደስ የማይል እርምጃ የምንወስደው ለምንድን ነው? ራሳችንን የምንቀጣው ማለት። ከአላዛር ጋር ብትጠላ ሄሉ በቤቱ ዋኮ መቀጣት ይችላል። የሆነ ሰው ከሆነ ሰው ጋር ይገናኛል፣ በሆነ ነገር ደግሞ ይለያያል። ይሄ ኖርማል ነው። ገባችሁ አይደለ? ያ ነገር ሲፈጠር እንዴት እንደዚህ ትላለች፣ እንዴት የህቶቹ አልፋት አታስብም፣ እንዴት ብዙ ሰው ሲወዷት ይሄን ነገር ታመጣለች በሚለው በሳጭም ሄሉ። ግን ከአንድ ሳምንት መጥፋት በኋላ በነገራችን ላይ በቲክቶክ አለች፣ በዩቱብ ነው የጠፋችሁ። ቤተሰቦቹ የቲክቶክ ላይ በመዝሙር፣ እንደዚሁም ደግሞ አንዳንድ ጥቅሶችንም እየተናገረች ነበረን ያሳለፍኩትን ለእኔ የደረሰብኝን የት አይተው ማን ስለሆኑ ነው በእኔ ላይ የሚፈርዱት ብላ። በቃ አሁን እንዴት ብዬ ልንገራችሁ፣ እንደ ድሮ አልተሰባበረችም። እምነቱን ስነግራችሁ ድሮ ታቃላችሁ፣ ከማርክ ጋር ስትለያይ በጣም ትልቅ ድብርት ውስጥ ትልቅ ንጭንጭ ውስጥ ነበረች። አሁን ግን ቤተሰቦቼ፣ ስላችሁ ከሆነ ሰው ጋር ተዋውቃችሁ የሆነ ጊዜ አሳልፋችሁ ስትለያዩ ይደብራል፣ ግን ደግሞ ተሰበረች የምትባል ሴት አይደለችም። ባንዴ ነው የሆነ አቅሟን ስብስብስብ አርጋ የተነሳችሁ ሴቶች፣ በነገራችን ላይ ጀግና ቆራጥ ሲሆኑ በራሳቸው ሲተማመኑ ማድረግ ይችላለሁ አደርገዋለሁ ብለው ነገሮችን እጥግ ድረስ ሲጋፈጡ እኔ በጣም ነው የምደሰተው። ምክንያቱም እኔም ሴት ስለሆኑ ማለት ነው። ተሰብረው ቆዝመው ሳይ ያው ታውቃላችሁ፣ በዛው ነው የሚደራረብባቸውና ጠላት ነው ደስ የሚለው ለማንም። ሄልዬም፣ እንግዲህ በአዲስ ነገር መታ ላይ አዳዲስ ሰዎችን አዳዲስ ፊቶችን ነው እያየን ያለ ነው። በተለይ ደግሞ ሸበላው እኔ በቃ ዓይኔ ውስጥ ገብቷል። ሄሉ ወይ አንቺ ጠበቅ ታደረጊዋለች። ወይኛ ደግሞ እናጣብቅሻለን። አዎ በጣም ቆንጆ ነው። ከአንቺ ጋር ደግሞ ማች አርጋችኋል። ቀይ አበባስ ደግሞ ማን ይሰጣት? እኔ እኮ እሱ ነው በቃ እኔ እሱ ነው ብዬ ነው እየጠረጠርኩ ያለሁት እና እኔ ገና ሳየው ጠዋት ላይ ያየውትኝ ፖስት እንዳደረገችው በጣም ማለት ምንም አልቆይም። በዛው ነው ያየውትኝ ና ሳየው የሸበላው ነገር ሄሉዬ አስቤበት ነው ያልኩትኝ። አው ደሞ አበባ ቀይ አበባውንም እሱ ነው የሰጣትኝ? እንዴ አው ማታ እናያለን። ቤተሰቦች ለማ ነው ዛሬ በአዲስ ነገር መታለች። በቃ አላዛርን በአዲስ ነገር መጥተዋል። ሄሉን በአዲስ ነገር መታለች። ይሄ ነገር ደግሞ እኔ ደስ ብሎኛል ከምታስቡት በላይ ማለት ነው። የምፈልገውም የምጠብቀውም ይሄን ነገር ነበረ። ጥንካሬሽን እንኳንም ጠንካራ ጀግና ሆንሽ እህት አለሜ ቀጥ ጉዞች ወደፊት ሸበላውን ግን ያጁ ጠበቅ አርጊው። አላቅም ተጠርቶ ይሁን የምርም ከሄለን ጋር የሚሰራ ቀጣይ አብሮ የሚቀጥል ይሁን ባላቅም፣ ግን እኔ ከሄለን ጋር ማመቻቸት አለብኛ። ልጁን አመቻቸዋለሁ ብዬ ተስፋ አደርጋለሁ። እናንተም ታግዙኛላችሁ። በማቀረባበር በበቦሰት እንቀጥልበታለን፣ እንቀውጠዋለን። ቤተሰቦች ላይክ እና ሸር አይረሳ እያልኩኝ ባይ ባይ።